ህዝቡ መጥቶ ከዚህ ለማስቀደስም ሆነ ምን ለማለት ሲባል የምታየው ነገር የተሰነጠቀው ነገር ወስዶ ቢዘረገፍ ያው የሰው ህይወትን ያህል ነገር የሚያሳጣ ጉዳይ ሆኖብን እዚህ ላይ ቢያንስ ቁመው እንደዚህ ብለው አያስቀድሱም። ፈርተዋል። ምክንያቱም እዚህ ቦታ ላይ ቆምሰው እንኳን እነሱ ቀርቶ እኛ ይበስጋቻ ነው የምንቀድሰው እግዚአብሔር ጋር እንግዲህ እሱ ያውቃል ብለን ነው እንጂ ምክንያቱም ቤተ መቅደሱ ውስጡ ራሱ ነቅቷል። የነቃ ነገር አለ። እሱን አሁን አንከፍተውም ብለን ነው እንጂ ምክንያቱም የነቃ ነው ግን ያው በዘመናዊ ስለማይቻል ሆነልና በስሜንቱ አድርጎ። ሰላም፣ እንዴት ናችሁ ውድ ቤተሰቦች? ይህ የምታዩት የጊዮርጊስ ቤተክርስቲያን ሲሆን ሰው ማስቀደስ አይችልም፣ የድሮ ካብ ስለሆነ ተነዶ ይጫነናል በማለት ይህ ቤተ ክርስቲያን የሚገኘው በገጠር ውስጥ ሲሆንና ከአካባቢው ላይ ያሉት ገበሬዎች ናቸው። ነገር ግን ይህን ብራ ወጥተው መስራት አይችሉም ነበር። እኔም ይሄን ችግር አይቼ ለአንዲት እህቴ አማከርኳት። እሷም እህቴን በደስታ ሽን የሰራዋለሁ አለችኝ። በምታዩት መልኩ አምሳ ፌሮ እና ስልሳ ኩንታል ሲሚንቶ እዘን ሄደናል ወደ ቦታው። እሱ ባለሙያዊ በቃል ያለውን ያክል ማለት ነው። የሚሰራው የቅድስቱ ብቻ ነው። ዙሪያውን ያለውን ያንን የድሮ በድንጋይ የተሰራ ስለሆነ እሱን አፍርሶ በኮለን ነው የሚሰራው። በምታዩት መልኩ ህዝቡ መጥቶ በሸሙም በጭነትም እየወሰደ ነው ወደ ቤተክርስቲያኑ። ቤተክርስቲያኑ ትንሽ ከመስመር ይርቃልና መኪናው ሰው ድረስ መግባት አይችልም። እህታችን ከዚህ የበለጠም አሁን ቀደም አድርጋ ታውቃለች። በዘመንሽ ክፉይን ካዘለሽ ይባረክልሽ እያላችሁ መርቁልኝ። ይሄ ቦታው የምታዩት እዚያው ቤተክርስቲያኑ ደርሶ ነው የወድሞ ጊዮርጊስ ደግሞ እንደዚህ ያሰባችሁትን ሁሉ ፈጽሞልና የእናታችንን በረከት እናንተን በረከት አግኝታችን እኛም ደግሞ በሀገሩ ላይ በረከት እንድናገ ደግሞ ቅዱስ አምላካችን ደግሞ ፈቃዱ ይሆንልን በምድርም በሰማይ ደግሞ ጤና ሀብት ሲሰይሰብልን እንዲ ጊዜ ወለሀገሩም ደግሞ እንደዚሁ በንጽህና በቅድስና ተረክበን ደግሞ ይህን ደግሞ ሰርተን ደግሞ ለመድኃኔዓለም ደሞ ለማትረከብ ደግሞ እግዚአብሔር ያብቃን። ዘርም ማሰባቸውን የሙላልን ያሰባቸውንም ደግሞ እናታችንም እህታችንም ጊዜ መጌስኮ በሰማዩን በምድር ይጻፍልን። ትውልዷን ሁሉ የተባረከ የተቀደሰ እንደዚሁ ቤተክርስቲያን የሚሰራ የሚያሰራ